ሰላም፣ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬም ያው ቀነኒ አሟሟት በተመለከተ አንድ የወጣ መረጃ አለና እሱን ልንገራችሁ ብዬ ነው። በጣም ነው ያ ሁላችንም ያዘን ነው። በቀነኒ ሞት ስለመናገር እኔ አንድ የማየት ሶሻል ሚዲያ ላይ የማቃት ምናምን ሳይሆን ማራይምን፣ እኔ እውነት ልጣቅኝ ያለች በዚህ እንደዚህ አይነት ቪዲዮ ብዙም አልሰራም ነው ግን ጌታን በቃ በጣም የተሰማኝ የሆኒ ፈጣሪ ያክብረው። የእውነት እስከ መጨረሻ ድረስ የሄደ ያለው እሱ ነው። ሌሎቹ ግን ለጊዜው ያሽቀብጣሉ፣ በቃ ብሎ መሰብሰብ ያደርጋሉ፣ ከዛ በኋላ ይተዋሉ ማለት ነው። እና የሆኒ የእውነትም በቃ እንጃ ሴት ልጅን የሚወድ ሰው ነው። እና ፈጣሪ ያክብረ ልኝ እላለው። ምክንያቱም ሌሎቹ ቅርታውላ ጠይቋል በአዱኒያ ምክንያት ማለት ነው። አሁንም እኔ ምንም የማውቀው ነገር የለም፣ እግዚአብሔር ነው የሚያውቀው። ያው እንደምታውቁት ኦሮሞ አርቲስቶች ምናምን ፖስት የሚያደርጉት ነገር ግልጽ የሆነ ነገር አይደለም። በቃ እራሱ ውስጥ የሆነ የተደበቀ ነገር እንዳለ ምናምን ነው የሚጽፉት፣ እና ምንም የተለየ አላደለ እንደዚህ የሚባል ነገር ብላችሁ መረጃ የምትይዙበት ነገር አይደለም እነሱ የሚጽፉትና፣ እውነት ለመናገር በጣም ነው በቃ አላደለም፣ በጣም ነው የሚያሳዝነው ያው እናቷ ምናምን ሁላ ፖሊስ መቷታል ምናምን ሲባል ሰምቻለኝ እና በጣም ነው የሚያሳዝነው። እውነት ለመናገር እና ደግሞ ማለት ነው የጓደኛዋ ጓደኛዋን በተመለከተ ብዙ ሰዎች ብዙ ነገር እያሉ ነው እና እሱ መረጃ፣ ትክክለኛ መረጃ ነው ይዞ ቆይ ላስገባላችሁ። እንደውም ማለት ነው ለምን መሰላችሁ፣ አስገባላችኋለሁ። ለምን መሰላችሁ እሷ በጣም ቢስት ጓደኛዋ እንደ እሷ እንደውም ብዙ አርቲስቶች ጋር ግንኙነት አላት ምናምን ምናምን፣ ግን ትቀራረባለች፣ ግን እንደዛች ልጅ ጋር እንደምን የምትቀራረብ ከማንም ጋራ አትቀራረብም? ቪዲዮ አብሮ ሲሰሩ ቆይ ላስገባላችሁ እና ምግብ አብሎ ሲበሉ ብዙ ነገር አብሮ ሲያደርጉ የምትታ የሚታዩ ሰዎች ናቸው እና ጭራሽ እንደዛ አይነት ነገር በውሸት ምናምን ፖስት ልታደርጋችንም ጓደኛዋ ማለት ነው። ያው እዚህ ሚዲያ ላይ የሚወራ ብዙ ነገር ነው የሚወራው። ግን እሱ ነገር ትክክለኛ መረጃ ነው፣ ምንም የተቀነባበረ ነገርም የለውም እውነት ለመናገር። ምክንያቱም እሷ ፖስት ያደረገች ሆ በጣም ነው ትላንትና፣ የነምሷን የማረው ያጫችን ቀነኒ ቲክቶክ የሆነ ፎቶ ፖስት አድርጋው ነበረ እሱን አስገባላችኋለሁ እና እሱን ፖስት አድርጋ ለምን ኮሰተችው ብላቱላ ነበረ እና ኮሜንት ዘግታ ነው ቀነኔ ፖስት ያደረገችው። የእኔ እናት ማርያምን ቤተሰብ ታውቃላችሁ፣ ቤተሰብ ችግሬን ያውቃል ልጄ ምንም ነገር አትደብቀኝም ምናምን ምናምን ይላሉ፣ የሷ ቤተሰብ ማለት ነው። እና ግን ያ እውነት አይደለም ምክንያቱም ጋይስ እኔ ይሄ ቪዲዮ በነገራችን ላይ የቆየ የራሴ ቪዲዮ ነው። ማለት የሰው ቪዲዮ ከምጠቀም ብዬ ነው የራሴ ቪዲዮ ያስገባሁት እንጂ ምንም ከዚህ ጋር ግንኙነት የለውም። የኦሮሞ ዳኖ ታውቃላችሁ፣ አይመችም ቪዲዮ ምናምን ለመቅረጽ ማለት ነው። እና ለዛ ነው እኔ የተጠቀምኩት፣ ምክንያቱም የሚያስቅ ምናምን እንትን የሚያስብል ነገር የለም እዚጋ እና እንደዛ ነው ልላችሁ የፈለግኩትኝ እና ወደ ቀነኒ ሲመለስ ያቺ ልጅ ያወጣቸው መረጃ እውነት ነው። ብዙ ሰዎች ብዙ ነገር ያወጣሉ ምናምን ምናምን፣ ነገር ግን ትክክለኛ ምክንያቱም ሌሎቹ ኤዲት ተደርጎ ነው እንዲህ ተደርጎ ነው እንዲህ ተደርጎ ነው ይላሉ። እና ከአዱኛ ከአንዱ አለም ጓደኛም ራሱ የተሰማ ግን ማለት ነው ከአንዱ አለም ጓደኛ የተሰማ ነገር፣ ጽሁፍ የሆነ ጽሁፍ ላስገባላችሁ ቆይ። ምን ይላል መሰላችሁ ምን አለበት ይሄ ምንድነው፣ ምን አለበት ሞታ፣ እውነት ባይሆን ህልም ቢሆን ምናምን፣ እሷ ብቻ ብትመለስልኝ ምናምን የሚል ምናምን ነው ፖስት ያደረገው እሱ እና አንድ ዕለት እንደተናገረ ምናምን ነው ፖስት የተደረገው ማለት ነው። እና እንደዛ አይነት ነገሮች ላቸው ፖስት የሚደረጉት እሱ ምንም ነገር እንዳላደረጋት ማለት ነው። እንግዲህ የሆኒሰ አውራ ሰምታችኋልን የቪዲዮ ራ ዚጋ አላስገባም ና እውነቱ አሁንም እውነት ለመናገር ይሄንን እንትን የቆሰለ ፊቷ ምናምን ሳይ ነው እንጂ እውነት አዱኛ የገደላት አንዱ ዓለም የገደላት ምናምን አልመሰለኝም። አሁንም እኔ አላውቅም። ማርያምን እግዚአብሔር ነው የሚያውቅ። ሲመራችሁ እንዴት ራሳችሁን አታጠፉም? ታጠፋላችሁ እንጂ ግን እጃውላ ተሰብሮ ምናምን ታስሯ ነው ምናምን ያለችው አሉ። እናቴን ማርያምን። ይሄ ሁላ ግን ምስክትን ይሄ ሁላ የምትሆንለት ወንድ ምን አይነት ወንድ ቢሆን ነው? ይሄ ቆሻሻ ማለት ነው። ማርያምን አንድ ቀን መቶች እንደዚያ ቁስሎች ምን አይነት ረበ ኢየሱስ፣ ልጅቷ እውነት ማርያምን አንድ ሞት አይደለም ሁለት ሞት ነው የገደላት። በእሷ ዙሪያ ያሉት ጓደኞቿ ራሱ የሚገርሙ ናቸው። ማርያምን እንዲህ ቤተሰብ እስከዚህ ድረስ እንዲህ እንዲ እስክትሆኑ ድረስ ተመታችሁ፣ እንዴት ነው ከሱ ጋራ ፍቅረኛ ነው ብላቸው የምትሄዱት? ወይኔ አምላኬ የእውነት ማርያም። የኢትዮጵያ ቤተሰብ ግን እውነት ልጆቻቸውን ቴክ ኬር አድርጉ። ምክንያቱም ያው ኢትዮጵያ ቤተሰብ ችለሽ ኖር የሚባል ነገር አለ እና ያው ታዋቂ ሲሆኑ ደግሞ እንደዚህ አይነት ነገር በቃ ይፈራሉ። ድምፅ ስሜ ይጠፋል ምናምን የሚል ማለት ነው። ትዳ ስሜ ይጠፋል በሚል አይቀጥልም። መዳፈር ነው እንጂ ጌታን ስሜ ይጠፋል ካልንማ ሁላችንም ከባድ ከባድ ነው አይደል? ምክንያቱም አይሆንም። ስሜ ይጠፋል ካልን አይሆንም። ስም ገደል ይግባ። እኔ ህይወቴን ማትረፍ አለብኝ፣ ለስሜ ብዬ እየቆስገልኩኝ እስከ መጨረሻ እዚህ ምድር ላይ አንዴ ነው የምትኖሩት፣ ሁለቴ አትመለሱም። እና አንዴ ለምኖርባት ምድር እዚህ ድረስ እንደዚህ እስኪሆን ድረስ ምን ስለሆነ አልወለደችለት ምን አላልችለት። ማርያምን እንደዚህ ታውቃላችሁ፣ እቺ ልጅ ትዳር ከያዘች በኋላ ፖስት፣ ራሶ ቪዲዮ ምናምን ፖስት አታደርግም ማለት፣ ይከለክላታል ማለት ነው ይህን ያህል ማርያምን ለእሱ እንደዚህ መሆን። አሁን ይሄ አዊ የምትባለው ነገር የምታወራ ነገር ማለት ነው፣ አንዳንዴ ታሽቃብጣለች። አዊ የምትባለው ሴትዮ ማለት ነው ቲክቶክ ላይ። ምክንያቱም እሷ እኮ ሞዴል ነበረች፣ ከሱ ጋር እንደውም ከተገናኘች በኋላ ሞዴሊንግ ላይ ራሱን ብዙ አትታይም እንጂ እኮ ሞዴሊንግ ነበረች። እኔ እንደውም ከሰው በፊት ነው እሷን ማቃት ሶሻል ሚዲያ ላይ ማለት ነው። እና ሰባ አብሮ ቁጭ ነው ያደረጋት ታውቃላችሁ። ፖስት የምታደርጋቸው ቪዲዮዎች ራሱ የቆዩ ቪዲዮዎች እንደዚህ ምናምን በራሷ የሰራች ምናምን አይደለም፣ ፎቶ ቤት ሄዳ ምናምን እንትን ያለች ነው። እና ፖስት ገብታችሁ ብትፈትሹ እንደዛ አይነት ነው የምታገኙት። እና ማርያምን አንዳንዴ በቃል አይደለም ማያምናቸው ከሆነ ገደል ይግባ እንዴ! ማምን ማምን የራሱ ፋንታ እንጂ እኔ ፋንታ አይደለም። አስገድጅው አይደለም የምታጠጡት ነገር አይደለም። ገባቸው እና እንደዛ ነው ጌታ ሰው ልጅ ይመነን ብዬ እኔ እጄን ሰብስቤ ቁጭ የምልበት ነገር የለም ማርያምን ካላመነ ገደል ይገባታል እንጂ ህይወት የሚባል ነገር አለ እኮ ሰው ልጅ እኮ በፍቅር አሁን አያድርገው እና ቢያደርግበትም ኖርማል ነው እና አያደርግበትና ልጅ ቢኖራቸው እና እሷ እንደሞተች እሱ ቢሞት እቺ ልጅ ነገር ስራ ባይኖራት ልጆቿን በምንድን ነው የምታሳድቀው አርቀን ማሰብ አለብን። እኔ በቃ እሷ እጄን ትጠብቅ ምናምን ብለህ አሁን ች ልጅ ብሰራ ኖሮ አምሳ ሺ ብር አይደለም ከዛ በላይ ራሱ አትጠይቅህም አንተ ደደም ማለት ነው። ማርያምን ይቅርታ አድርጉልኝ። እኔ በጣም በቃለ ሙዚቃዎቹ ግን ይመቹኛል ኖርማሊ። እኔ ጠልቻ የለኝም ባዱኛ ዙሪያ ማለት ነው። ግን በዚች ልጅ ማርያምን በጣም ነው ልቤ የተሰበረው። በጣም ሳምንቴ ሙሉ ነው የተበላሸብኝ ማለት ነው። እንደዚህ አይነት ስነ ስርዓት ያላት ለምትናገረው የምትጠነቀቅ ስነ ስርዓት ያላት ልጅ ለነገ ብዙ ህልም ያላትን ልጅ ገደልካት፣ ከመግደል አያንስም። ወደ ሞት የሚያደርስ ጭቅጭቅ ከተጨቃጨቅ ከሞት ማለት አንተም ገደልካት፣ እሷም ራሷን አጠፋች። ያው ሰበቡ አንተነህ እና እንደዛ ነው ፖሊስ ያወጣው መረጃ። አሁን ማለት ነው ልንገራችሁ እና ለአስራ ሶስት ነው ለአስራ አንድ አመት የእስር ትእዛዝ ተወጥቶበታል። እና እንደዛ ነው ጋይስ። ብቻ እውነት ለመናገር ማርያምን፣ ሌሎቻችሁን ብትሆኑ ራሳችሁን ጠብቁ። ለወንድ ብለሽ ራስሽን አታጥፊ። ለወንድ ብለሽ አትሙቺ። ምናምን ምናምን ነገር የሚጠራጠርሽ ወንድ ከሆነ ተደል ይግባ አንችን በፈለግሽው መንገድ ተናመጂ፣ ሱም በፈለ መንገድ ይሄድ። እንደ ጥጃ ማለት ነው አስሮ አስሮ አስሮ ቤት ውስጥ ብር የሚላት ሴት ይፈልግ። አንቺን የሚጠራጠርች ከሆነ ማለት ነው ራሱ መተማመን የሌለ ወንድ ከሆነ እና እንደዛ ነው። የምላቸው ቤተሰብ እንግዲህ ያው እግዚአብሔር አምላክ ለቤተሰቦቿ መጽናናትን ይስጥልን። ግን ደግሞ ሌላ ለሶሻል ሚዲያ ጥቅም ብላችሁ ሌላ ሌላ መረጃ ዝም ብላችሁ አታወሩ። አንዳንድ ሰዎች ማለት ነው። እኔ እግዚአብሔርን በጣም ነው የምከታተለው የእሷ ጓደኛ የእሱን ጓደኛ ሶሻል ሚዲያ ላይ ማለት ነው። ምክንያቱም የተደበቀ ነገር ነው አለ አይደል? ስለሱ መናገር የማይፈልጉት ብዙ ብዙ ነገር ነው የሚያወሩት ሁሉም። ግን ትክክለኛ መረጃ እስካሁን በደንብ አልወጣም። ትክክለኛ መረጃ እውነት አለ ግን እውነቱ አልወጣም። ምክንያቱም ብዙ ነገር ነው የሚጽፉት እና እንደዛ ነው። ፋሚሊ እና ሰላማቸው ይብዛ። መልካም መልካም ቀን ኢትቤ። ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። አመሰግናለሁ። ደሞተች እህታችን ቀነኒ ፈጣሪ ነምሷን ከደጋጎቹ ጎን ያ ናው ገብታችሁ ማየት የምትፈልጉ ልጆችን ስላላችሁ ገብታችሁ ማየት ይችላላችሁ። ሌላኛው ደግሞ ይሄ ነው። ቤስት ጓደኛዋ ናት። ኦኬ ቦታ ለውጣ ብላ ያታቸዋል እዚህ ጋ ከሷ ጋር ማለት ነው። አሪ ሆይ እናንተ ከሶስት መቶ ሺህ ማለት ነው አራት መቶ መቶ ሺ ያስገባችኋት እዚህ ውስጥ። ያቺ ልጅ ፖስት ሲያወሩ የነበረው ፎቶ ይሄ ፎቶ ነው። ያው ኮሜንት ዘግታ ነው ውስ ያደረገችው ቀነኒ ማለት ነው። ነምሰን የማረውና ያቸው ቆይ ላሳያችሁ ደግሞ ኮሜንት አይንቱን ጋ ማለት ነው የተጻጻፉት ቴክስት ጋር ያለውን ላሳያችሁ። ያው ጋይስ ባለፈው የተጻጻፉት ውስጥ ያለው ፎቶ ላሳያችሁ። እውነት ምንም ነገር ቢያደርጉ ማርያምን እውነት ይወጣል፣ ታውቃላችሁ። እውነት አይደበቅም በምንም ተአምር። ሰው እውነትን ለመደበቅ ምናምን የምትራጡ ሰዎች ማንም አንድ ዋለን የሚጠላ ሰው የለም። ጌታ ማንም ማለት ነው እኔ በበኩል ያልጠላም ግን፣ ደግሞ የዚች ልጅ ሀቅ እውነት መውጣት አለበት። የምንወደው የምናከብረው አርቲስታችን ነው እና ግን የዚች ልጅ ሀቅ መውጣት አለባት።